በጣም ቆንጆ ወጣት ለግላጋ የሆነች አንዲት ሴትን የሚመኟት የበዙባት የሆነች ሴትን ስለ እሷ ታሪክ እነግራችኋለሁ። አሰላሙ አሌይኩም። በሆነ ሰዓት አንድ ወጣት የሆነ ልጅ አንዲትን በጣም የምታምርና ቆንጅዬ የሆነች ለግላጋ እንዲሁም ወጣት የሆነች ሴትን ይመለከታታል። ከዛም በጣም በፍቅሯ ይማረክና ወደ አባቱ ይሄዳል። አባቱ ጋር ይሄድና አባቴ ሆይ እኔ በጣም የምታምር የሆነች ሴትን አይቻለሁ ወድጃለሁ፣ ስለዚህ እሷን እንድትደረኝ ይፈልጋለሁ በማለት አባቱን ይ ይነግረዋል። አባቱን በጣም ተገረመና፣ ምን ያክል ብታምርና ምን ያክል ቆንጅዬ ብትሆን ነው አንተን ማረከች? እስኪ ልመልከታት በማለት አባትየው ይጠይቀዋል። ከዛም ልጁ ይዟት ይመጣል። ከዛም አባትየው ጋ እንደ ተመለከታት እሱም ተሸነፈላት። በጣም ቆንጆ ናት። በጣም ለግላጋና ወጣት የሆነች ናት። ማንም ቢመለከታት የሚማረክባት የሆነች ሴት ናት። ከዛም አባትየው ሐሳብ መቀየር ጀመረ። ወደ ልጁ ዞራልና፣ ልጄ ሆይ ይችማ ብዙ ልምድ ያለው ሰው ነው ሊያገባት የሚገባው ማለትም እኔኔ ለመጋባት የሚገባው ስለዚህ ለአንተ አትገባህም፣ እኔ ላግባት በማለት ልጁን ይነግረዋል። ከዛም ልጅየው በጣም ተከፋ። ያመጣዋት እኮ እኔ ላገባት ነው እንድትመለከትልኝ ብዬ ነው እንጂ ለአንተ ብዬ አይደለም ያመጣዋት ባካባት ይለዋል። ከዛም በሁለቱ መሃል ኃይለኛ ጸብና ክርክር ተፈጠረ። ይህንን ክርክራቸውንና ጸባቸውን ይዘው ወደ ፍርድ ቤት ይሄዳሉ ማለት ነው። በወረዳ ፍርድ ቤት ጉዳዩ እንዲታይላቸው ሲያደርጉ ያ የወረዳ ፍርድ ቤት ዳኛ የሆነው ሰውዬ በደንብ አዳመጣቸውና መጨረሻ ላይ አባትና ልጅ ሊጣላባት የቻለችው ሴት የቷናት? እስኪ ልመለከታት በማለት ያቺን ሴት ያስመጣታል። ከዛም ያቺ ሴት መታ ዳኛው ፊት ለፊት በምትቆም ሰዓት ዳኛው ሲመለከታት እነሱ ካሉትም በላይ በጣም የምታምርና ቆንጅዬ ናት። ማንም ሰው ሊማረክላት የምትገባ የሆነች ሴት ናት። ከዛም ዳኛው ሀሳብ ቀየረ። ይቺማ ለሁለታቸውም የምትገባ አይደለችም፣ ለዳኛ ለባለስልጣን ነው የምትገባው። ባለስልጣኑ ደግሞ እኔ እዚህ አካባቢ እኔ ነኝ። ስለዚህ እሷን ላገባት የሚገባው እኔ ብቻ ነኝ በማለት ክርክሩ ሊጧጧፍ ቻለ ማለት ነው። ከዛም በሶስቱ መሃል ያለውን ክርክር ማርገብ የሚችለው ከፍተኛ ፍርድ ቤት በመሄድ ብቻ መሆኑን ሲያውቁ ወደ ከፍተኛ ፍርድ ቤት ሄዱ። ከዛም እዛ ፍርድ ቤት ላይ ሶስቱም ቁመው ለዳኛው ጉዳዩን ያስረዱታል። ዳኛውም በጣም ተገረመ ካዳመጣቸው በኋላ እስኪ እንደዚህ የተከራከራችሁባትና እንደዚህ የወደዳችኋትና እንዲህ ፍርድ ቤት እንድትቆሙ ያደረገቻችሁ ሴት ማን እንደሆነች ልመልከታት ኪጥሯት በማለት ሴትዮዋን ይጋብዛል። ያቺ ልጅም ትገባለች። በምትገባ ሰዓት ፈጽሞ እነሱ ከገለጿት በላይ የምታምር ናት፣ ውብ ናት፣ ቆንጆ ናት በጣም። ከዛም ከፍተኛ ፍርድ ቤት ውስጥ ያለው ዳኛ በጣም ተማረከና በሷ። ይሄማ ከፍተኛ ፍርድ ቤት ላይ የሚሰራ የሆነ ዳኛ የሚያገባት የሆነች ሴት ናት፣ ፈጽሞ እናንተን የምታገባ ለእናንተ የምትመጥንም አይደለችም፣ ለእኔ ነው የምትመጥነው፣ በማለት እነሱ ጋር ኃይለኛ የሆነ ግብ ግብ ይፈጠራል ማለት ነው። ከዛም አራቱም በጣም በኃይለኛ ሲጨቃጨቁና ሲከራከሩ ከቆዩ በኋላ የዝች ሀገር ባለስልጣን ጋር መቅረብ እንጂ ሌላ መፍትሄ የለውም፣ በማለት ወደ ባለስልጣኑ ይሄዳሉ። ከዛም ንጉሱ ጉዳያቸውን በትኩረት ካዳመጣቸው በኋላ መጨረሻ ላይ ተገረምና አራቶቻችሁ የምትከራከሩባት ሴት ምን አይነት ሴት ብትሆን ነው? ምን ያክልስ ብታምር ነው? እንደሷ ሌላ የምታመራታችሁ ነው እንዴ? እንዴት በሴት እንደዚህ ትሆናላችሁ? ነገር ግን እኔ ማወቅ የምፈልገው ያቺ ሴት ምን አይነት እንደሆነች ነው፣ በማለት ያችን ሴት ያስጠራታል። በመጨረሻም የሀገሩ ባለስልጣን የሆነው ሰውዬ ጋር ያቺ ሴት ፊትለፊት ትቆማለች። ከቆመች በኋላ ሲመለከታት በጣም ታምራለች። በጣም ውብ ናት። በጣም ለግላጋ ወጣት የሆነች ሴት ናት። ማንም ሰው ገና እንደተመለከታት እምትማርክ የሆነች ሴት ናት። ከዛ በኋላ ይችማ የምትገባው ለትልቅ ባለስልጣን፣ ለሀገር ንጉስ የሆነ ሰው ነው የምትገባው። ስለዚህ ለናንተ አትገባም በማለት ሐሳቡን ይቀይራል። ንጉሱም። ከዛም አራቱም መጨቃጨቅ ጀመሩ። መጨረሻ ላይ ያቺ ሴት መናገር ትጀ ትጀምራለች ያቺ ሴት፣ እኔ አንድ ሐሳብ አለኝ አለች። ከዛም ሁሉም ማዳመጥ ጀመሩ። ምንድን ነው ሐሳብሽ ብለው ሲጠይቋት እሷም ምን አለች? እኔ እኔ እሮጣለሁ፣ ወደፊት፣ እናንተም ትከተሉኛላችሁ። በመጨረሻ የደረሰብኝና የያዘኝ ሰው እሱ ያገባኛል በማለት ትናገራለች። ከዛም ያቺ ሴት መሮጥን ትጀምራለች። እነዛ አራቱ ተከራካሪዎችና እሷን ወዳድ የሆኑት ሰዎች ደግሞ ከኋላ ከኋላ ይከተሏታል። እነሱ ሲከተሉ እሷ ወደፊት ስትሮጥ እነሱ ሲከተሉ ከዛም እሷ ስትሮጥ፣ በመጨረሻም እያንዳንዳቸው ጥልቅ ጥልቅ ወደሆነ ጉድጓድ ይገባሉ፣ ሳይመለከቱ ያንን ጉድጓድ ማለት ነው። በመጨረሻም ሁሉም ጉድጓድ ውስጥ ከገቡ በኋላ ዞር ብላ ስትመለከት ማንም እንደማይከተላት ስታይ ንግግሮችን መናገር ትጀምራለች። እንዲህም ነበር ያለችው፤ እኔን ከመጀመሪያ እስከ መጨረሻ ሁሉም ሲከታተለኝ ይኖራል። እኔን ለማግኘት ሲሉ እምነታቸውን ይለቃሉ፣ አምላካቸውን ይክዳሉ፣ ጓደኛ ቻቸውን ይገድላሉ፣ ቤተሰቦቻቸውን ይሸሻሉ፣ ይርቃሉ፣ እንዲሁም ከሀገር እስከ ሀገር ድረስ ይሰደዳሉ። ነገር ግን ማንም አግኝቶኝ ይዞኝ ጨብጦኝና አግቦኝ አያውቅም! እኔ ዱንያ ነኝ በማለት ራሷን ታስተዋውቃለች። እንደዚህ ያለፋቻቸውና እንደዚህ ስካር ውስጥ እንዲገቡ ያደረገቻቸው ያቺ ዱንያ ነበረች ለካ ሱብሐነላህ። ስለዚህም ወዳጆቼ ዱዓ ስናደርግ ይሄንን ዱዓ መዘንጋት የለብንም አላህ ወይ